ወንዶች ማቆም ያለባችሁ ነገሮች፣ የአንቺ አይነት ሴት አይቼ አላቅም የሚል የሳክስ ቴክስት መላክ፣ ሚኖክሲዲን መጠቀም፣ መላጣ መሆን፣ ፂማልባ መሆን፣ ዳሌ ባዩ ቁጥር ለሀጭ ማዝረክረ፣ እንዳንተ አይነት ባልክ የት ይገኛል፣ እኔ ነገ የአምስት መቶ ብር ጫት ት እናቆማለን። ችግር የለም። እናንተ ምታቆሙት ከኢትዮጵያ ወንዶች ማህበር የተላከውን መግለጫ በማየት የኢሴማ ማህበር መልስ ሰጥቷል። ወንዶች ማቆም ያለባችሁ ነገሮች፣ አንደኛ ያንቺን አይነት ሴት አይቼ አላውቅም የሚል የሳክስ ቴክስት መላክ፣ ሚኖክሲዲን መጠቀም፣ መላጣ መሆን፣ ፂም አልባ መሆን፣ ዳሌ ባዩ ቁጥር ለሀጭ ማዝረክረክ፣ ጂም ቤት ሴት ለማሟለል መግባት፣ ሴት ቤስት ፍሬንድ መያዝ፣ ለመብሰል አርባ ዓመት መፍጀት፣ ጫማህን ማየት እስከሚያቅት ድረስ ቦርጫ መሆን፣ ኦቨር ከልክ ያለፈ ቅጥነት፣ ዳሌ ማውጣት፣ የ20 ብር የታክሲ መንገድ በ50 ብር ቺፕስ ልብ እያደረጉ በግድ ወቅ ማስደረግ ሁሉንም ሴት እማያሉ መጥራት፣ ሲኪኒ ሱሪ መልበስ፣ እንደ አራት ሴት ነጠላ ጫማ በካልሲ ለብሶ በየአደባባዩ መዞር፣ ጸጉሩን አንጨብሮ የሰፈሩን አቧራና ብናኝ ወደ ቤት ይዞ መምጣት፣ ሽንት ቤት መስታወት ጋር ፎቶ መነሳት፣ ቦክሰር እያሳዩ ቂጥንጥሎ መሄድ፣ ካልሲ አለማጠብ፣ ጢምቢሮ እስከሚዞር ድረስ መጠጣት፣ መቃም፣ ማጨስ፣ በሴት ዶክተር መታከም፣ እንደ ሰነፍ ደብተር ሰውነትን በንቅሳት መሙላት ቲክቶክ ላይ የሴትን ቂጥና ጡት በማየት ጊዜ ማባከን፣ የምትለብሰውን ልብስ ስታወልቅ እንደ በሶ መጨበጥ ሳይሆን ማጠፍ ጀምር። መጀመሪያ ሀዬ ጊሽጣራስ ይህው አቁሙ። መጀመሪያ ወንዶች፣ ኧረ ጦርነቱ ጦፏል፣ ጦርነቱ ተጀምሯል።

እንዴት ነሽ? ደህና ነኝ። ስሚኝ፣ ያልኩሽ ነገር እኮ ነገርኩት። የምርሽ ነው ታዲያ። በተፈጠረ ስትመጪ ታየዋለሽ። አሁን መጣው በጣም

አንዳንድ ጊዜ ወሳኝ በህይወታችሁ ውስጥ በጣም ወሳኝ የምትሉትን ሚስጥር እናንተ ጋር መያዝ እንዳለባችሁ ይሄ ትልቁ ማሳያ ነው። የግድ ጓደኛ ኦኬ፣ ምናልባት በጣም ቤስት ጓደኛ ልትሆኑ ትችላላችሁ፣ ግን አንዳንድ ኢቨን ለጓደኛ ራሱ ማይነገር ሚስጥሮች አዲሱ ሲስተም አደነዘው ነው

ሰርቶት መድኃኒት ባልሰራ፣ በቃ ምን ይደረጋል? ጽናቱን ውስጥ ቀለል ሊያደርግል፣ ቅጥቀጣውን ቀለል ሊያደርግል፣ የማይሰራ ኤክስፓየርድ ያደረገ መድኃኒት ይዘህ ትመጣለህ። ለዚህ እኮ ነው በቃ በኮንትሮባንድ ኤክስፓየርድ ያደረገ መድኃኒት አታስገቡም የሚባለው። እንደዚህ ነው፣ ወሳኝ ቦታ ምናምን ያስበላል። የእኩለ ሌሊት ሀሳቦች። ኧረ እንቅልፍ ምንድን አረ እንጃ፣ እኔ አላውቅም። አረ ዝም ብለህ ተኛ በእናትህ። አሁን ነፍሴን እየፈሰ ባስነት እስክሪንሻት አደርጋለሁ እኔ እንጃ። ተነስ። አረ ዝም ብለህ ተኛ። አንተ በሽተኛ ነህ እንዴ? አደራህን፣ አምላኬ፣ አደራህን። ኪስ ውስጥ አያ ብር ብቻ ነው ያለው። ጠዋት ስራ ሲል ቀን ሰው እንዳላገኝ፣ ካገኘ ምን ታክሲ ላለመክፈል ታክሲ ግን ቆይ እርጉዝ ፖሊስ አይታችሁ ታውቃላችሁ? የተባለው ቆይ እኔ ጥያቄ ሆነብኝ። አርግዛ እርጉዝ ሆና ዩኒፎርሟን ለብሷ እንድትሄድ ነው ወይስ አሮ ነው? እንዴት ነው ምን እንዳላችሁት? የሴት ቆራሌም አይቼ አላውቅም እንዲሁ። እንደውም የሰማሁት ራሱ አንድ እንግዳ ዶንኪ ቲዩብ ላይ እሸቱ ጋር ቀርባል፣ ቆራሌ ሰርቻለሁ እንደዚህ እንደዚህ ምናም ብላ ስታወራ ነው እንጂ እኔ ሲወራ ራሱ እንኳን ማየት አይደለም ሲወራ ራሱ ሰምቼ አላውቅም። እሷን እንደ ዩቲዩብ ላይ የራሷን ታሪክ ስታወራ የሰማው ግን የእንቅልፏ ነገር አንዳንድ ጊዜ እንቅልፍ እምቢ ካላችሁ በቃ ጋንጩ ጋንጩር የሆነ ሀሳብ ማይገናኝ በቃ እንደዚህ ልትገረቡበት የምትችሉት አንዳንድ ጊዜ እንቅልፍ እንቢ ማለት። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬ እቃ ለመግዛት ወጥቼ ነበረ እና ሀገር ሰላም ነው ብዬ ኤርፎኔን አርጌ ነበር እየሄድኩ የነበረው ከዛ ዝም አለ። ዘፈን እየሰማው ነበር፣ ዝም አለ ከዛ ሙዚቃ ሊቀይር ነው ብዬ በቃ በተስፋ ታንጬ እየጠበኩት ነበር፣ ግን ሊቀይር አልቻለም። ሙዚቃው ካልቀየረ እኔ ልቀይረው ብዬ ሳወጣ ምንድን ነው ይሄ? እንዲቻላል እንደ እንደዚህ አይነት ለብነት የሰረከኝ ሰው በቃ ቲማቲምህን ወስደህ ስልኬን ስጠኝ ያለችኝ ኢንፊኒክስ ናት። ተገቢ ነው ወይ እንደዚህ አይነት ለብነት? ቆይ ስልክህን ወስዶ ነው ቲማቲም ሰክቶ ኪስ ውስጥ ያደርገ አንተ ይሄን ያክል እንዴት ብደንዝ ነው ግን እንዴት ራስን ብስት ነው አንተ ላይ ኤክስ ያላደረገ መድኃኒት ተጠቅሞብህ ነው ወይስ ምንድን ነው? ስልኩን ወሰደ፣ ቲማቲም ሰክቶ፣ ቲማቲም ሲያስገባ እንኳን አንዴ ራሱ አሰበ አንዴ ራሱ ስምንቱ የሴቶች ውሸት፦ አንደኛ በል ሚስት እንዳትቆጣክ በጊዜ ተኛ። ትርጉም፣ ሚስት አለ ወይስ የለህም ተናገር። ሁለተኛ ከቤት መውጣት አልችልም። ትርጉም፣ አንተን ማግኘት አልፈልግም። ሶስተኛ ስልኬ ባትሪ ሊዘጋ ነው። ትርጉም፣ አንተ ማውራት አስጠልቶኛል፣ አጨቅጭቀኝ። አራተኛ ባላንስ ሊዘጋብኝ ነው። ትርጉም፣ ሙላልኝ፣ ችጋራም አትሁን። አምስተኛ እንቅልፍ ሊደፋኝ ነው፣ ስራ በዝቶብኛል። ትርጉም፣ አንተ ማውራት ሰልችቶኛል፣ አይገባህም እንዴ ደነዝ። ስድስተኛ መልሼ ልደውልልህ። ትርጉም በጭራሽ አንተ ማውራት ስለማልፈልግ አልደውልም አጠብቀኝ። ሰባተኛ ከጋብቻ በፊት ምንም አናደርግም፣ ትርጉም ከዛሬ ጀምሮ። ስምንተኛ እሮብ አይመቸኝም፣ ሐሙስ ላገኘ፣ ትርጉም እሮብ ጾም ስለሆነ ሐሙስ እንገናኝና የግሹ ወቀጣ ምናልባት አላቅም፣ ሌሎቹ ያልካቸው ስድስቱ ሊሆኑ ይችላሉ። ደግሞም ናቸው እንጂ ሊሆኑ ይችላሉ። ሰው ናቸው። ግን የመጨረሻዎቹ ሁለቱ አይመስለኝም። እዛ ጋር የተሳሳትክ ይመስለኛል። ምናልባት ሴቶች ስ የሚሉትን ባላቅም፣ ግን እኔ አይመስለኝም። አሮን ቴንግ ሰው ሰቅጣጭ ሆኑ ማለት ነው። ስሜቶች ፓርቷል። የመጀመሪያው ስልኬን ቻርጅ አድርጌያለሁ ብለህ በሰላም ተኝ ተጠዋት ስትነሳ ስድስት ፐርሰንት ሆኖ ስታገኙ ወይኔ የመድሃን ያለ ይህ ስሜት የሚያቀቋል። ሁለተኛው ግጥም ሲሴት የሙዚቃ ግጥም አቃሎ ብለ ቀደም ቀደም ላጥ ሲል ውይ ረበስ በጣም በቃ ምፈራው ነገር ቢኖር እሱ ነው። ሶስተኛው ደግሞ ሰው በተሰበሰበበት ህዝብ በተሰበሰበበት መሀል ቀልድ ቀልደ ሳይሳቀል ሲቀል ይሄ በቃ እኔ እንጃ ራስን የሚያስጠፋ ሄደ ሮጠ በቃ ራስን እንድታጠፋ የሚያደርግ ነው። አንተ ይስቆልኛል ብለ ሙሉ ኃይልን ተጠቅመ ምን ብለ ምናምን ሁሉም በቃ ከዛ አንተ እኮ ቀሉን ጨርሳል። እሺ፣ ከዛ አያከባድ ነው። ሶስቱም በጣም በተለይ የመጨረሻው የመጨረሻው እሱ እንዳለው በጣም ከባድ ነው። በጣም አሽቃባ ጀለሳችሁን ሜንሽን እንዲያው አንድ ቀን ይሄ ስልክማ እገላግላለሁ። ሂጂ እስቲ ተነስ መጋረጃውን ገልጠና ጋሼ ነው ያለው። የዘንድሮ ልጅ እኮ ስልክ ከያዘ መስሚያ ውጥጥ ነው እኔ ያለው ጋሽ፣ አረ ግዴለህም ለሚኔ ልጅ ምን በወጣህ እራሱ እያለ፣ አረ ችግር የለውም ጋሽ፣ ልጆት እኮ ነኝ አረ ላሸ እያለ ስነ ስርዓት ማለት ነበር እንዲያው ተወጣሽ ቃምጥ እንደው ተባረክ፣ ችግር የለም እንዴ። እንዴ የኔ ልጅ ይቅርታ አርግልኝ። በባዶ ቁጫር እኮ የእናቱን ጎረቤት ጋር ሄዳ ነው። እንደው ቡና እንኳን እንዳይፈላልን፣ አያስፈልግም። ባይሆን ለርሶ ቆንጆ ቡና አላፍላሉት የጓዴ ይሄ ይሄ የማሽቀበጥ ቪአይፒ ነው። በማሽቀበጥ ፒኤችዲ ዶክቶሬት ምናምን ሲኖር አሽቃብጠ አሽቃብጠ አ የማሽቃበጥ ከፍተኛው ሌቭል ላይ ስደርስ ማለት ነው። ጭራሽ ሄደ ረህን ቡና ታፈላላቸዋለህ። ስትሞት የምትረሳበት ፍጥነት። አይዟችሁ አይዟችሁ።

ወዲያውን የፈጠነ ወደ ወሬያችሁ ተሳሳቃችሁ አዝኖ የሚስቁሉ ሰዎች በቀ በቀ አንድ ሰው በቀ በተለይ የሆነ ሰው በቀ ይበቀልተው በቀ ከታል ድሮም ሰበብ ነው የሚፈልጉት። ዝም ብሎ ወሬውን እያወራ ይስቃል። መያ በዚህ ፍጥነት ነው የምትረሱ። እንደውም ከዚህ ጋር የተያያዘ አንድ በጣም የተመቸች ማን ያዘዋል፣ እሸቱ የተናገራት የሆነች ቪዲዮ አለች። እስኪ ይቺ ልጅ ግን ታሳዝናለች። ከሞተች ስንት ቀን ሆኗት? ረሳችኋት አደል? ሬስት ኢን ፒስ ብላችሁ ፖስታችኋል። በጣም ማዘናችሁ ነግራችኋል። እሷ ስለሞተች ግን ህይወት ያቆማችሁ ሰዎች አላችሁ። አድናቂዎቿ ከአራት መቶ ሺህ በላይ ፎሎወሮች አሏት። ብዙ ሚሊዮን ቪው አላት። ጓደኞቿ ረሳችኋት አይደል? ምን ለብሼ ልውጣ፣ ምን ልብላ፣ ማንን ላግባ፣ የራሳችሁን ነገር ነው የምታስቡት። አያችሁ ሴትሞቱ፣ ትረሳላችሁ። አንድ ሳምንት እንኳን አያስብላችሁም። ለምን የሀገር መሪ፣ ቢሊየነር፣ ባላብዝነኛ ሰው አትሆኑም? ሴትሞቱ፣ ትረሳላችሁ። ለራሳችሁ መኖር ጀምሩ። ለፈጠራችሁ እግዚአብሔር መኖር ጀምሩ። ምክንያቱም የማይረሳችሁ እሱ ነው። እዚህ ምድር ላይ ሴትሞቱ፣ ትረሳላችሁ። ኦ ቴክስቴን ያልመለሰችሁም፣ ኦ እንትና እኮ እንደዚህ ይለኛል። አትጨነቅ ወንድሜ፣ ሴትሞት ትረሳል። እግዚአብሔር ግን አይረሳህ። ለምን ፈጠርከኝ ብለህ ጠይቀው። ለዓላማ መኖር ጀምር። ሰው ወደደ ጠላህ አያገባም። የአንተ ቤት ሥራ አይደለም። እግዚአብሔርና አንተ ከተስማማችሁ በህልማችሁ ላይ ያን ኑሮ ስትሞት ከረሱ ስትኖር እንዲቆጣጠሩ አታድርግ ወንድሜ። ትረሳለህ። አንተ ምንንም ትረሰኛለህ ሞቼ። ምናልባት አልባት ይሄን ቪዲዮ ረቢት ልታዩት ትችላለህ። ረስተኸኝ ያ ብሮ የሚባለው ልጅ። ስለዚህ እንድትቆጣጠረኛ አላደርግም። የራስን ይወቱ በቃ የምር በጣም የተመቸሽኝ አባባል ልጅ ቅድም እንደ ቀል ከአየነው ቪዲዮ ጋር የተያያዘች ማለት ነው። ስትሞት ማንም ያን ያክል የተወሰነ ቀን ምናምን ያዝንልሃል፣ ያወራልሃል ምናምን። በቃ ከዛ በኋላ ሁሉም ሰው የራሱን ኑሮ ነው የሚኖረው። ምንድን ነው ከዚህ ቁጭ ብላል እንዴ እናት ልጅ ያጎተ ለቅሷት ሄደም እንዴ መስጠራ ይጠራ አለ እስከሚጠራ ጠብቅሽ። ሰው ሳይጠራ ዝም ብለ አሁን አሱ ያጎቱ ለቅሶ ሄዶ ተነስቶ ማን ይጠራው ሲጀምር፣ ለምን እንደት ሳትጠራ ለምን መጣ? የጡዘት ከፍተኛው ሌቭል የጡዘት የሆነማ ያመለጠን ክትባት አለ እኔ ምን ድስት ግጣሙን አጣም ተባለ። እኔ እና ጓደኞቼ ማሰሮነን እንስራነን ማንቆርቆሪያነን ምንድነን ምንድነን ጭልፋ ታናናሽ ሶስት ፍቅረኛ ምናምን ተጣልቶ አራተኛ ይዘዋል። እኛስ እናንተ ድስት አይደላችሁ? እንደዚህ ሲንግል ሆነን የቀረን ሰዎች እኮ ድስት አይደለም ባልዲ፣ ወይ ሳፋ፣ ወይ ማሰሮ ወይ ሰምቲንግ ነው። በቃ እንደዛ ሆነን እንጂ ድስት ብንሆንማ የእኔ ግጣማችንን አግኝተናል። ያሰብከው ይሳካል

ሰርተ ታስቀምጣለ የሰራው ይበረክትልሃል። ምን ባንክ ነው ማስቀምጣው? አሁን የጽይልኩበት እና አምስት ነው ብሎ ቆይ ሚስት አግብተህ ልጅ ትወልዳለህ ካለ ውጪ ሌላው እኔ እርግማኑ ነው የሚሰማው። የአምስት መቶ ብር ጫት አንተ መርቀህ ሞታህ ፍሬንድ፣ የዛ ልጅ ደግሞ አሜን ማለት። ጥሩ ጓደኛችሁን እንደዚህ የምትመርቁ ሰዎች እኮ

አንጀታችንን በላችሁ እኮ እኛ ተረት ተረት እንሰማለን ብለን ስንጠብቅ። ፈጣሪ ያሳድግሽ፣ መርቋት፣ መርቋት ሽ ይ ዛጋውኛ እያየሁት ነበረ። ደስ ይላል። ፍቅረኛ አለህ? አይ የለኝም። ሶሊያን አባላለሁ እንታወቅ አያስፈልግም። አመሰግናለሁ። እዚህ ጋር መቀመጥ ትችላለሁ? አንቺ ትችያለሽ፣ እኔ ግን አልፈልግም። ኦኬ። ለዚህ ነው ፍቅረኛ የሌለ ሴት ልጅ ስለማን ትከባከብ ይሆናል። እንዴት ብትንቀይ ነው ማንንም ወንድ እንደዚህ ብለኝ ያቀርብ። እኔ ደግሞ ማንም ወንድ አይደለሁማ፣ እኔ ሰን ነኝ። ራስህ እንዴት ነው የምታየው? እባክህ ራሴን እማየውም እማቀውም እኔ ብቻ ስለሆንኩ ማን እንደሆንኩ ብነግርሽም አይገባሽም። እንዴት እንዴት ነው የሚያደርገው? እባክህ ማን ስለሆንኩ ነው እኔ እንደዚህ የምታናግረኝ? ሰን ስለሆንኩ የፈለግሽውን ያክል ብታወሪ፣ እስከፈለግሽው ጥግ ድረስ ብትሳደቢ፣ እኔ ካልፈለኩሽ አልፈለኩሽም ነው። ብፈልግሽ ኑሮ ቅድም ለሰላም ታጅሽን ስዘረግልኝ ሰላም ልሽ ነበር፣ ግን አልተመቼሽኝም። ለምን? ስለወደድኩ ኖ? አይደለም እሴት ልጅ ወንድ ልጅን ሳይፈልግ አስገድዳ የራሷ የማድረግ ባህሪ አልተሰጣትም። ለምን? እውነት አልተሰጣትም። ተዋ ተው

አረ፣ እየገባች ሸጎጣ ብትሞት ይሻላል። እንደዚህ ከሞት ብትሞት ይሻላል። ሚስትህን ቆመ ከምትሞት አሁን እኮ ወርድህን አልተ መሬት ውስጥ አልቀበሩህም ምናምን ሞታህ። ወይኔ ቤቢ፣ አረ ፀጉሬን እንዳይበሰድስ። የኤሌክትሪክ መኪና አዲሱን ቨርጅን ማለት የኤሌክትሪክ መኪና እንችግራለሁ። በዚህ በዝናብ ነዝሮኝ እንድሞት ትወደኝ? ዋት አንተ ጠቀም ካጥሷ አለ አስደስት ብለ የኤሌክትሪክ መኪና ገዛላት። ክፋት ምን ነው፣ ባትፈልጋት፣ አልፈልግሽም ሂጂ በቃ ሌላ ሰው ወደጂ ምናምን አትላትም። በኤሌክትሪክ መብራት ስትነዳ ነዝሯት፣ ዝናብ ሲሰብ ነዝሯት እንድትሞት። ምን አይነት ክፉ ሰው ነው ማለት። ይቅናህ በሉኝ። አንዲት ሴት ወንድ ልጅ ቤት ሄዳ ዝናብ መዝናብ ከጀመረ ያዛኔ ነው ምግቡ

እሺ ሰዎች፣ ተመልሻለሁ። ኳሊቲው ከቀነሰባቸው ስልክ የሸጨው ነው። ያው እንግዲህ ቪዲዮ ናቸው፣ እንቀጥላለን። እራሱ ሰኛ የሆንክ ነው። ቲክቶክ አለምኩም ወይ ካለ ካ ያለኝ ነገር ሁሉ ሸጥኩ፣ የለኝም ኬት መጨረሻ ላይ አካውንት ወደ ሸጠው ከባድ ነው። በቃ ቀጣይ ወይ ኩላሊትህን ወይ የሆነ አካልህን ትሸጣል። ወይ ቤትህን ተደብቀ እያጫስክ ዲያስፖራው አጎት ሲመጣብህ ይሄ ቦይ ምንድነው? ምን እያደረክ ነው?

ልትልበት እኔ የሱስ ነገር ይነሳ አንዳንድ ጊዜ ዶንክቲቭ ላይ የሚቀርቡ ሰዎችን ውስጥ ያች ውስጥ አሁን እንደ ቀልድ የተጀመረ ሱስ እና ምን ያህል ዋጋ እንደሚያስከፍላቸው ይድናል፣ የሚል ዶንክቲቭ ላይ ያለ የሆነ ፕሮግራም በጣም የሚመቸኝ ማለት ነው።